ደንበኛው ከተረከበ በኋላ መመለስ ይችላል የሚባል አማርኛ ስለሰማሁ ነው። ቢቃጠልስ? ያልተቃጠለ እቃ ሰጥተኸው ተቃጠለብኝ መልሱልኝ ቢል እንደ ብሬከሮች ነገሮች ያሉ ምንም ነገር መቃጠላቸውም የማይታወቁ እና ይሄ ብሬከር መልሱት ካለ ያው እንግዲህ ንጉስ ያልሆነ ሰው ቢገኝ እና እንደዚህ አይነት ነገሮችን በነገዴ መስሪያ ቤታቸው ችግር እንዳይፈጠር እንዲያው በትታይ የመጨረሻ በር ላይ ችግር ሊኖር ይችላል። ምክንያቱ ሸፈጠኛ ሊኖር ይችላልና የተቃጠለ እቃ መልስልኝ ይላልና፣ በዚህ ሁኔታ ቢታይ። ያነሳቸው ጥያቄዎች ሪፈንድ ና ሪተርንን በሚመለከት ለምሳሌ ለተነሳው አንደኛ የሸማቾች ህግም አለ። ይሄ ህግ የሚጠብቀው ሸማቾችን ብቻ ነው ብዬ አላስብም። በተለይ በዲጂታል ማርኬት ፕሌስ ላይ የሻጩ የነጋዴውን መጠበቅ ይኖርበታል ማለት ነው። ሁሉም እቃዎች ደግሞ በባህሪያቸው ሪተርን አይደረጉ። ስለዚህ ሻጩ ራይትም አለው። ሪተርን የሚደረጉትንና የማይደረጉትን ከተከፈተ በኋላ የማይመለሱም ገና ዲፋይን ሲያደርገው ይጽፋል፣ እዛ ላይ ወይም ቲክ ያደርጋል ማለት ነው። ሪተርን የማይፈቀድላቸውን መመለስ አይችልም። ለምሳሌ የሚበላሹ እቃዎች አሉ፣ የሚሰበሩ እቃዎች አሉ፣ አይደለም ዓለም አቀፍ ተሞክሮም አሉ ሀገራዊ እውቀትም እንደዛ ማለት ነው እነዛ ላይ እያላመድን መሄድ ያስፈልገናል ብዬ ነው የማስበው እና በሂደት በቴሌ ብር አይነት የመጣውን መተማመን ከዚህ ቀደም ምናልባት ገንዘብ ኦንላይን እንዴት ነው ለማላውቀው ሰው ምልከው የሚለው ብዙም መተማመን የፈጠርንበት አይደለም አሁን ግን መተማመኑ ስለፈጠረ ነው እያደገ የመጣው ብለን አስባለሁ ይህንንም እንደዛ እያደረግን ይቀጥላለን ማለት ነው ታክስ ጋር በተያያዘ አሁን ግዢዎች ከፍ በሚሉበት ጊዜ ዊዝ ሆልዲንግ ታክስ የደረሰን ጉዳዮች አሉና ከገቨርንመንት ከኢንላንድ ሬቨኑም ጋር ያለው ግንኙነት ምንድነው? ምናልባት ከታክስ ጋር የተያዘ ለተነሳው ጥያቄ ለምሳሌ እንደምታውቁት ከቴሌብር በኋላ በተለይ በርካታ ግብይቶች እንደዛ እናከናውናለን። በሀገርም ደረጃ ለዚህ ደጋፊ የሆኑ ፖሊሲዎችም አሉ። ኤሌክትሮኒክስ ሪሲትም ተቀባይነት አለው፣ ገቢዎች ይሄን ይቀበላል። ስለዚህ እዚህ የምናደርገው ንግድ እንዳልነቀደም ዲሞንስትሬት ሲደረግ እንዳያችሁት የሚጠበቅብን አንዱ ሁሉም የንግድ ተቋማት የሚጠበቅባቸው ኮምፕላያንስ አለ አይደል፣ ላይሰንስ ማለት ነው። ስለዚህ ያንን ላይሰንስ ሲያሟሉ ንግዱን ያደርጋሉ። ንግድ ልውውጡ ሲያደርጉ ደግሞ የኤሌክትሮኒክ ሬሲቱ ተቀባይነት አለው ማለት ነው። እንደዚሁም ታክስን ጨምሮ ማለት ነው። ሲስተማችን አስፈላጊውን የሀገራችንን ስርዓት ደንቦችን ሁሉ አሟልቶ እንዲሄድ ኮምፕላያንስ የምንላቸውን ጨምሮ አካቶ እንዲት ሆኖ የተሰራ ነው። ሌሎችም ከቫት ውጭም ያሉ ታክሶች እንደ የአግባብነቱ ዲፋይን መደረግ የሚችሉባቸው ናቸው ማለት ነው። እና ሀገራዊ ነው ስንልም ይህንን ታሳቢ አድርገን ነው። የተፈጠሩ በመንግስት ተቋማት በፖሊሲ ሜከሮች የተፈጠሩ መደላደሎች የምንላቸው እንደ ዲጂታል ፔመንት፣ ኢኮሜርስ፣ ሌሎች ስርዓቶችም ጭምር ለዚህ አጋዥ ናቸው ብለን እናስባለን። በሂደት ደግሞ ይሄ ልክ ቴሌብር ላይ ታስታውሱ እንደሆነ ሲጀመር አካባቢ ሊሚቴሽኖች ነበሩን አይደል፣ የምናንቀሳቀሰው ገንዘብ ትንሽ ነው ተለያዩ ጥያቄዎች ይሄ እየታየ አፈፃፀሙ እየታየ የተነሱ የተስተካከሉ ፖሊሲዎች እንደዚሁም ደግሞ አሰራሮች አሉ ማለት ነው። በተመሳሳይ በዘመን ገበያም አፈጻጸማችን እያየን መሻሻል የሚገባቸው የሚመለከታቸው አካላትን እንዲያግዙ እናደርጋለን ማለት ነው።